የምትኩ ቤቱ ነው። ስንት እንደሚሸጥ ይሄ ቤት እኮ አይሸጥም። እሱን እኔ በወስነው አይሻልም። ቆይ ከዚህ የተሻለ ገሰሽል እስኪ እናያለን። ቤቱ ምን ያህል ብር እንደተገመት እነግላች አሁን ሴ መረረኝ። ኖር ያታወሪ ቆይሻውን ዱብት ብትመጣ ምንድን ነው የማደርጋት? ምንም አታደርግም ለእሷ ጭራሽ ከኔም ጋር ተጣልታ እሷን አስቀይማት ሌላ ችግር ይፈጠራል። አካውንት ላይ ያለውን ብር ሳላሳግድብህ ግማሹን ሰጠኛለህ። አረ ለስተሽ እንዴ እሺ፣ አንቺ እስከ ቤቱ ሳታከፊኝ እሱ እንኳን እያማረ ይቀራል። የሆነ ነገርም አለ። ምንም እንዳት ምንም። አንተ እኔን ነው እንደዚህ የምትናገር? ቆይ ለምን ደሞ አይፈሩት? ለምን ደሞ አይደነግጡት? አባረረችን ለምን አላሉ? አስወጣቸውና አሳያለሁ። ደስ እንዳለሽ ግን፣ ቅድሚያ የራስሽን ሻንጣ አዘጋጅ። ቲና ሽማግሌውን ካጠራሯ ጀምሮ ይህ ካሌብ አባት ማለት ጀምራለች። ምን ነው ልጄ፣ ጓደኛ ሻደረክሽኝ ይህ ካሊባ አባታ አልሽኝ ሳ! አባባ እንድልህማ ፍትሃዊ ስራ እየሰራህ አይደለም፣ በኔ ላይ ሌላ ሚስት ፈልገህ ልጅ ልትድረው ነው። ይህ ነገር ላንተስ ቢሆን ጥሩ ነው። አሁን እድሜህ ገፍቷል፣ ከነፍስ ጋራ የሚያስታርቅ ስራ እየሰራህ አይደለም አለችው። እሷ የጽድቅ ስራ ትሰራ ይመስል በትዳሯ ላይ ውሽማ ማምጣቷ ለሷ ጽድቅ ነው ለዘመናት የኖሩበትን ቤታቸውን ለመሸት ስትስማማ ለእሷ ግን ጽድቅ ነው። አይቲና ለማንኛውም በመጨረሻዎቹ የድራማው ክፍል በሚያሳዝን ሁኔታ ኤደንን የካሌ ሚስት ይኸው በእኔ ላይ ሚስት አገባብኝ ለካም ለዚህ ነው አሸሽ ገዳሜ ሲል ከድሞ ነው። እኔ የፍች ጥያቄ ስጠይቀው ቅሽሽ ያላለበት ጉዳይ ይኸው እጅ ከፈንጅ ያስኩት እያለችም የተንጨረጨረች ነው ዛሬ ላይ ግን ይቺ ሚስት እቤት ቆጭ ብላለች። አዎ የካሌብ የወደፊት ሚስቱ ቲናም እብድ ሆናለች። ዘልዬ ልከመርብሽ አይነት አስተያየቷ በጣም ያስፈራ ነበረ። ኤደን ግን በስስትና በጉጉት የዳንኤልን እህት ልትተዋወቅ በጣም ቸኩላለች። ምክንያቱም ከዚህ በፊት ለዳንኤል ስታቀርብለት የነበረው ጉዳይ ነው እህትህን እስከምትዋወቃት ድረስ በጣም ቸኩያለውኝ። እነዚህ ቤተሰቦች ግን በጣም ፍቅር የሆኑና ደስ የሚሉ ቤተሰቦች አሉ፣ እያለች በንግግራቸው ተማርካ ከዛ ቤትን መመላለስ ስራዬ ብላ ይዘዋለች። ይህ መቀራረባቸው ደግሞ ካሌብን ቢሆን የፍቅር ስሜት እየተሰማው መጥቷል። ዳንኤል ክፉኛ በንዴት ብን ብሏል። ብቻ ልብሱን ጥሎ አውልቆ የማይሄደው ነገር ገጥሞታል። ቲና እንግዲህ አንቺ ምን ታደርጊ? አንቺ በደልሹ ይኸው፣ ሴት አመጣ። ምን ይደንቃል ታዲያ? የምታደርጊው ነገር ጥሩ አይደለም እኮ ይበላት እንጂ አይ ካሌፍ፣ ሰራህልኝ አይደል? ያቺ የተረገመች ቀን እደንን አምጥች ከነ ካሌብ ጋር ያስተዋወኩባት ቀን ምናበቀረብኝ። ሳይል እንዳልቀረም ንግግሩ ለመረዳት በጣም ቀላል ነው። ለማንኛውም የካሌብና የኤደን ጥምረትም እየጨመረ ነው ቡና ቤት አልፎ አሁን የጎዳናዎች መዝናኛም አብረው ማዘውተራቸውን ተያይዘውታል። ይህንን ከርቀት የተመለከተችው ቲና ወይኔ ቲና ተበላው፣ አይ ካሌብ ቺት እንዳደረገብኝ ድሮ ስለ ሽማግሌው ተናግር የነበር አይደለው ዛሬ ይዞልኝ ከችች አለ፣ እያለችም በንዴት መንጨርጨር ትጀምራለች። መጀመሪያ የፍች ጥያቄ እንዳላቀረበች ሁሉ። በነገራችን ላይ የፍች ጥያቄ በምታቀርብበት ሰዓት ምናልባትም ካሌብ እንደቀድሞ ተንበርክኮ ተ እንጂ ቲና በጣም ኮንም ወድሽ አንችናጣው ማለት እኔ በህይወት ለመኖር ያሰጋኛል የሚልም ይመስላት ነበረ። ነገር ግን ከካሌብ የተመለሰላት ምላሽ እሰየው በጣም ደስ ይለናል፣ ይህ ከአንቺ ከመጣማ መብትሽ ነው፣ ይኸው ቲና አሁኑኑ ጠረግበይ የሚል ምላሽ ከካሌብ ይነገራታል። ይህንን እየሰማችሁ ቲና በንዴት ትንጨረጨር ገብታለች። ራሷ ተናግራ ራሷ ላይ ጮህባት። ዳንኤልም ጥፋቱ የራሷ እንደሆነ ሊያሳምናት ቢሞክርም ቲና እንኳን ነገሮችን ለማስተካከል እንኳን እድሉን እየሰጠች አይደለም። አንዴ ሰው ነገሩን አበላሽቶ ወይ በይቅርታ ወይም ደግሞ ከስህተቱ ይማራል። ቲና ግን በስህተቷ ላይ ስህተት እየጨመረች ነው የመጣችው ፎርጅድ የቤት ካርታ የያዘችው ቲና አሁን ቤቱን ሽጣ ለመክበርም ቋምጣለች። እያንዳንዱ ጣራና ግድግዳም ፎቶ ታነሳው ገብታለች። በጣም ይገርማል። ሽማግሌው ሶፋ ላይ ተቀምጧል። ለዘመናት የኖሩበት ቤታቸው ነው። ይህ ቤት እንዲሽጥ አይፈልግም። ላንቺ የሰጠው ሽኮ ከካሌብ ጋር ተጋብታችሁ ዘና እንድትሉበት እንጂ ሽጠ ሻሸሽ ገዳሜ እንድትይ አይደለም በማለት ቢነግሯትም አጅሬ ቲና ግን ከእንግዲህ በኋላማ መብቱ የኔ ነው፣ እንደፈለግኩ ማድረግ እችላለሁ። ስፈልግ ከራሴ ልስቀለው፣ ስፈልግ አሸሽ ገዳሜ፣ ስፈልግ ሀዋሳ አልያም ዝዋይ የትም ቦታ መዝናናት መብቴ ነው። እንግዲህ ቤቱን ሽጬ አቤት የሚያገኘው ገንዘብ እያለችም ራሷን በህልም ዓለምም ደስታ ውስጥ ናት። የማይጨበት ተስፋ በባዶ ተስፋ መሸለል ይሉታል ይኸው ነው ዳኒ መርበትበት ጀምሯል በትክክል ቲና ላይ እየተደረገ ያለውን ነገር በግልጽ ነግሯት እንዳይገላገል ያች አራት ሚሊዮን ክፉኛ ስራ ይዘዋለች እንዲያ ዳንኤልም ነፍሱ ሲጨነቅበት እንደው አባዬ ምን ተሻለን እኔስ ነግራት ልገላገል እያልኩ ነው ካለበለዛ አላስቻለኝም ይላቸዋል ሽማግሌውም ይቀጥላሉ ያ ቃል የገባውል ገንዘብ እንዲቀርብ ከፈለክ መብት ነው ተናገር ይሉታል ህማ ከሚቀርብኝ ይልና ከአንደበቱ እየደረሰ ለቲና ሳይ ነግራት ጸጥ ብሎ ይቀራል። ሄዱ ከሽማግሌው አራት ሚሊዮን ብር ቃል እንደተገባላቸውና በዛም ህይወታቸውን አሻሽለው እንደሚኖሩ ከዳንኤል ይህን ኖር ሰምታለች። ሄደን ግን ይህ ነገር አልተዋጠላትም። አባባ እርስዎ ሰጥተውት የእኛን ህይወት ሊያቀናልን አይችልም። እኔ የምፈልገው እርስ በእርሳችን ተጋግዘን ሰርተን ራሳችንን መለወጥ ነው። የገንዘብ ነገር ደግሞ አያስጨንቀኝም ትላለች አስተዋይዋ ሚስት። መልካም ልቦናዋን የገመገሙት አባባ ግን ለልጃቸው ለመዳር እቅድ ላይ ናቸው። ካሌብ ይቺ ሴት ማለታ መልጠና አይገባም፣ ፈጠን አድርገው ልጅቷን እንደምንም ብለን አግባብተን ከቤታችን እንዳትወጣ ይሉታል። ካሌብ የሆነ ነገር አጨናንቆታል። ማለትም ከቲና ያየው ስህተት አሁንም ኤደድ ላይ እንዲደገም አይፈልግም ሌላ በኩል ለምን ግልጽ ግልጹን ነግረናቸው ከቤታችን አናባረራቸውም። ይህንን ብናደርግ መልካም ነው እያለ ለሽማግሌው እያጋራው ነው ሽማግሌው ግን ይህ ብቻ በቂ አይደለም ለሰሩት ወንጀል በደንብ መቀጣት አለባቸው እያሉ የሽማግሌው በጣም የሚያስገርም ጉዟቸው ከባድ ሆኖባቸዋል ባባም ጥበብን የተካኑበት ይመስላሉ። ጠላትን ሳያቆስሉ ወይም ደግሞ የሆነ አቲካራ ሳይገቡ እንዴት ማጥቃት እንዳለባቸው በሚያስገርም ሁኔታ እያሳያቸው ነው። ዛሬ ላይ አሁን ዳንኤልና ቲናን አጣብቂኝ ውስጥ እንዲገቡ እያደረጉበት ትልቁ ምስጢራቸው ይኸው ነበረ። ዚያ የቤት ባለቤት የሆነችው ቲናም እንግዲህ ጠራርጌ በረንዳ ላይ እጥላቸዋለሁኝ። እኔ እናንተ የቤት ባለቤት እስከሆነ ድረስ ዝዘና ብለን መኖር እንችላለን፣ አሊያም ደግሞ ሽጠን ለምንፈልገው ዓላማ እናውላለን እያለች ከዳንኤል ጋር ለምትጀምረው የጋብቻ ስነስርዓትም እቅድ እያወጣች ነው። መብላቷን ሳታውቅ እጇን ታጠበች አሉ። ዳኒ ግን በቤቱ ያለው ተስፋ ሙሉ በሙሉ እንደተሟጠጠ ልቦ ነው ያውቃል ሆኖም እነሱን ጠራርጌ አስወጣለሁ ስቲ መጀመሪያ አንቺ መጠራረግሽን ማን ያውቃል? እቃዎችሽን ብታስተካክይና መጀመሪያ እንደምት እራስሽን አሳምኝው ይላታል የቤት ባለቤት እስከሆንኩ ድረስ ማንንም አይፈነቅለኝም ልቁን ስለዚህ ስራዬ ደግሞ እንድታግዘኝ ያለች ሞራል እንዲሆናትም እየጠየቀችው ነው ሌላኛው የቲና መንጨርጨር ከኤደን ጋራ ካሪብን ስለተመለከተችው ነበረ አንተ ባለጌ! ለካም በእኔ ላይ ሌላ ትዳር መስረተሃል። ለዚህ ነው ፍች ጥያቄ ሳቀርብል ደስተኛ ሆነ የተቀበልከው? በማለትም ራሷ በተናገረችው ራሷ ረድብን ስትል የነበረው። እሱም ገና ቆይ ተሞሽሬ አሳይሻለሁ፣ ምንም አታመጭም። የፍች ጥያቄ አንቺ አመጣሽው፣ አንቺ ታሮጭው እንግዲህ ምን ይጠበስ ብሏታል። በዚህም ረድብን ብላለች ወይዘሪት ቲና። ዳኒ በኩል ኤደንን ይወስድብኛል በሚል ስሜትም እየተርበተበተ ነው። ታዲያ ዛሬ ላይ እባክን ሌላውን ልቋቋም እችላለሁ፣ ነገር ግን በኤደን አትምጣብኝ ብሎታል። ካሌብም ምን ሳደርጋ ይሄኝ ያው እንደ ቤተሰብ መታ ስትጫወት ቆየች። በመጨረሻም ሸኛት። ሌላ ምን አስበህ ነው በማለትም ቀጥል አድርጎታል። በመጨረሻ ምናልባትም ጥገኛ ሆኜ ካስቸገርኩ ካሌብ ቤትን እስክለቅ ድረስ ታገሰኝ እያለን በጸባይ ሊማጸረው ፈልጓል። ሁለታቸውም ስርዓት ትይዙ ከሆነ ስርዓት ያዙልኝ በማለትም ዳኒ እየነገረው ነበረ። በመጨረሻም ተያይዘው ወደ ቤት በሚገቡበት ሰዓት ካሌብን የወደፊት ሚስቱን ተመልክታታለች። ገና ከርቀት አብረው ሲሄዱ የፈራቻት ኤደን ዛሬ ላይ ግን ቤት ውስጥ ቁጭ ብላለች። ወይዘሪት ቲና ምን ትፈጥራለች? ቀጣዩ ክፍል በጣም የሚያጓጓና ፍጥጫውም እንደቀጠለ ነው። እንግዲህ ይህ ድራማ በጣም በሚያስገርም ሁኔታ ውስብስብ የወንጀል ታሪኮችን ያሰሰ ሲሆን የሽማግሌው ጥበብ ግን ሁላችንም ሊያስተምረን ግድ ይለናል። ማለትም አንድ ጉዳይ ለማስፈጸም የምንሄድበት ርቀት እጅግ በጣም ከባድ ዎችን ለበቀል የምንነሳሳበት ምናልባትም አካላዊ ጥቃት ሊሆን ይችላል። የሽማግሌው በቀል ግን ጥበብ የተሞላበት ነበረ። በተለይ በውርስ ጉዳይ ብዙ ወንጀሎች ይሰራሉ። እንግዲህ በአካባቢያችን በህይወታችን ያለውን በድራማ መልክ በጣም በሚያስገርም ሁኔታ እያሳዩን ይገኛሉ። የሰራተኛዋ ትሁትና የግፈኛዋ ሚስት ፍጥጫ የዛሬውን ክፍል ይመስል ነበረ። በቀጣይ ቪዲዮ ዝላችሁ እስከመመጣ ድረስ ለቻናሌ አዲስ የሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በአክብሮት ጋብዝኳችሁ። ባይ ባይ።